ዛሬ በሚያሳዝን ሁኔታ እንግዲህ ሰውድ አረቢያ ላይ አሁን ላይ እንደምታውቁት ምንም ነገር በጣም በጣም ስራ አስቸግሯል። ስራ እንደ በፊቱ ወጥታችሁ በሁለት ቀን በሶስት ቀን በሳምንት የምታገኙት አይደለም። ምን እንደተከሰተ ባላውቅም አሁን ላይ ሰውድ አረቢያ ላይ ወላሂ በጣም በሚያሳዝን ሁኔታ እንኳን ለሴት ለወንድ ለሴትም ስራ ጠፍተዋል። እኔ እንዴት አድርጎ አሁንም ቢሆን በአረብ እየመጡ በባህር እየመጡ ወደዚህ ወደ እነዚህ አረቦች ባህር የመጡ እንዳለ እኔ አላቅም። ወላሂ ላዚም ዛሬ እንግዲህ አንድ እህታችን በሪያድ ከተማ ስራ አታ ቤት ብዙ ጊዜ በመቀመጧ ልጅ አላት። በጭንቀት ነው እንግዲህ ራሷን አጥፍታለች እየተባለ ነው። አላህ ይዘንልን እና ሊላሂ ወኢና ኢለይሂ ራጃውን። አሰላም አሌይኩም ወረህመቱላሂ በረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ለከዶ ጅማ ቲዩብ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ኮመንት ላይ ገብቼ እንዳየውት ማለት ነው። በጣም በጣም ብዙዎች እኔ ሁለት አመት ስራ ይፈተዋለው፣ እኔ ሰባት ወር፣ እኔ አራት ወር፣ እኔ አምስት ወር ብቻ የወራት ሁሉ እዛ ውስጥ ተጠቅሰዋል። ወላሂ ነው ምላችሁ። እኔም እንደው ፈጣሪን ፈርቼ ነው እንጂ በቃ እንትን ራሴን ማጥፋት ፈልግ ነበር። ግን በቃ እሳት ውስጥ መግባት አልፈልግም ምናምን እና ይህን ኃይል ሳውዲ አረቢያ ወላሂ ለአዚም ስራ አሁን ላይ የለም። እኔ በባህር እንዴት አድርጎ እንደሚመጡ አለው አለም። አሁንም በባህር ይመጣሉ ወንድምቶቻችን እና ባካችሁን፣ በተለይ ወላሂ አሁን ላይ ስራ የለም ሳውዲ አረቢያ ማለት ነው። እኔ ራሴ ማለት ነው ሴትዮ ብር የለኝም መቀንሽ ደግሞ ስትለኝ፣ እንግዲህ ያው ከወጣውኝ ስራ የለም፣ ገባችሁ፣ ከወጣውኝ ስራ የለም ብዬ ምንም ማድረግ አልችልም። ሁለት መቶ ብር ከበፊት ደመወዝ የቀነሰችብኛ ቀዝም ብዬ እየሰራው ነው እና ቤት ውስጥ እኔ ማቃቸው ራሱ ከራመዳን በፊት እንትን የወጡት ምንድን ነው? ከስራ የወጡ ልጆች ወላሄ አሉ። ስራ አንዱ አሁን በቅርብ ስንት ነው የገባልች? አንድ ሺ አራት መቶ በሳውዲ እንግዲህ አንድ ሺ አራት መቶ አንድ ሺ ሁለት መቶ አዲስ በባህር የመጡ ናቸው እንጂ የሚሰሩት ምግብ የሚያውቁት፣ ቋንቋ የሚያውቁት፣ ምን የሚያውቁት እንደዛ አይሰሩ። እና አሁን ላይ ስራ የለም ስራ የለም በእናታችሁ። እንዱ ወደዚህ የምትመጡ ሰዎች አትምጡ፣ ስራ የለማ። ሰውዲ አረቢያ እንደ ድሮ እንዳይመስላችሁ። እኔ እንደው እንደኛ ፈቀር ገባባችሁ እኔ ምን እንደሆነ አላውቅም። እንደ ድሮ እኮ ስራ አማርጣችሁ አንዱ ለሶስት ብስሚላ ቢስሚላ እንደፈለጋችሁ ተንደላቃችሁ፣ ይሄን አልሰራም ይሄን ሰራለሁ ብላችሁ ተለምናችሁ ነበር የምትሄዱ። አሁን ላይ ደግሞ በጣም በሚያሳዝን ሁኔታ ስራ የለም ወገኖቼ እንደው በባህር እንምጣ የሚሉት እህት ወንድሞቻችሁን እንደው እንደምንም ብላችሁ እኔ አላቅም የተሻለ ሀገር ካለ ወደዛ እንጂ አሁን ላይ ብዙ ወንዶች ብዙ ሴቶች ወላሂ አመት፣ ሁለት አመት፣ ሶስት አመት አንዷማ ደግሞ በቃ እኔ ቁጭ ብዬ ቁጭ ብዬ ሄውና ሁለት አመት ነው አሁን ደግሞ ደሀገሬ ልገባ ነው። ምን አደርጋለሁ ከባችሁ እና በጣም ከባድ ነገር ነው የሆነው። ሰውድ አረቢያ ላይ አሁን ላይ ስራ የለም፣ ከብደዋል ደግሞ። ለሚያልፍ ቀን ራሳችሁን ደግሞ መስዋእት አታድርጉ። አላህ ይጠብቀን ይጠብቃችሁ ነው ምለው። የአረብ ላለሚንብቻሁ ስራ ያጣችሁ ሰብር አድርጉ። የምትበሉት ከተሸገራችሁ ልክላ ሌላ ክላችሁ ባካችሁን አትሞቱ አትሙቱ ብላለች ማለት ነው። እዚጋ ደግሞ ዚነት ምን ትላለች? ልጄን ለማንትቼ እሞታለሁ። ጀግና እናት የለኝ። ፈገግታዬ ይበቃታል። ሰብር ሴቱ። እኔ የአምስት ዓመት ልጅ አለኝ። ስራ ከፈተው ሁለት አመት ሆነኝ። ግን ልጅ አጠን ልጄን ጠንልጅ አጠንክሮኛል። አልሐምዱሊላህ። አላህ የከፈተውን ጎሮሮ ማንም አይዘጋውም እሱ እንጂ አላህ ያመነ ወድቆ አይወድቅም ብላለች። አስባችሁታል ልጅ ይዛችሁ ሁለት አመት ስራ መፍታት ምን ያህል ከባድ እንደሆነ ማለት ነው። አረም ማጥፋት ይቅር ራስን ማጥፋት ይቅር ብላለች። እዚጋ ደግሞ ዚጋ ራሱ ዱአ አርጉልኝ ስራ ከፈትቼ ቤት ነኝ ደግሞ ብቸኛ ነኝ። ረቢ ሰብር ስጠኝ ስራ በቅርብ ስጠኝ። ኡፍ እንደ ስራ መፍታት የሚያስጨንቅ ነገር የለም። የአረቢ ረቢ ድዋርጉልኝ ብላለች። አላህ ይስጥሽ። እዚህ ጋር ደግሞ ሳሪክ ነው እንድ እንደዛ መሰለኝ። ስማ ምን ትላለች? እኔ ያለው አይደል ዞሮብኝ ደሞዜ አይከፍሉኝ ልጄ ናፍቆኝ ልጄ ናፍቆት ሊገለኝ አልቻልኩም ኤምባሲ ስልክ እያነሱልኝ አይደለም። ሪያድ ያላችሁ ተባበሩኝ፣ ስሞት እንዳታዝኑ ብላለች። አላህ ይድረስልሽ። አንቺንም ከቻልሽ ደግሞ ለነ ብሬክስ ምናምን እንትን ብት ጥሩ ነበር። ግን ቅድሚያ ግን ቅድም ጋ ቤት ከባድ ነው። ብቻ አልሐምድሊላ ስራ ከወጣው ቆየው ልጄ ጋር ቤት ነኝ። ብቻ አልሐምድሊላ ይ በጣም ብዙ፣ አላህ ሰብር ይስጠኝ። እኔ ስራ ከፈቶ አምስት ወር ሆኖኝ፣ ሁለት ልጆች ለእናቴ ጥዬ መጥቼ እስካሁን ለነሱ ልልክ ለእኔም ተቸገርኩ። እኔ የምኖረው ወደ ሀገር ገሬ እንኳን መግባት አልችልም። በጣም እህቶች፣ ምን ቢጨልም ንጋቱ አይቀርም። ና አባካችሁን፣ ራሳችሁን ማጥፋት መፍትሄ አይሆንም። ራሳችሁን አታጥፉ። ኢና ሊላህ ወኢና ኢለይሂ ራጅዑን። የተቸገራችሁ በተቸገራችሁት አቅም ግሩፕ ክፈቱ እና ለመተባበሩ በውስጥ አናግሩን። የኔ እናት ምን ቸግሯት ይሆን አስባችሁታል? እና ሊላህ ወኢና ኢለይሂ ራጅዑን። አላ አትፈሩም? እንዴት ያመነ ሰው በሙዚቃ ለዚሁም ንቃ በረተው ምናምን እዚያው ለምን ልጅ አንተ ለምን እህቴ ያልፋል እኮ ስራ ስራ፣ ለምን እህቴ ያልፍ ነበር እኮ ስራ አጥቶ መቀመጥ አውቃለሁ፣ ያሳብዳል። ግን ጊዜው እስከሚያልፍ መጠበቅ ነው ያለብን። ስራ ስንሰራ ሁሉ ይወድናል፣ ስራ ስንጣላ ይጠሉናል። ግን ወዴት

አልሞትኩም አልሞትኩም፣ እንጂ ሁሉም ነገር ገዳይ ነበር። ልጅ ያላችሁ ለልጃችሁ ስትሉ ኑሩ። እኔም እኔም መሄድ እፈልጋለሁ፣ ግን እራስን ማጥፋት እሳት ነው። ነፍስ ይማር። ልጅ ልጄ ይኖር። አላህ ይዘንላት። ምን ያክል ቤት ትናደድ ነው? ይሄን ያክል ስራታ የተቀመጠች ሁላ በአላህ ላይ ያላችውን ተስፋ አትቁረጡ። በሰብር ቀኑን አሳልፎ ወደፊት ጥሩ ቀን ይመጣል ደግሞ። በአላ ተወከሉ፣ ከቦታ ቦታ ተንቀሳቀሱ፣ አንድ ቦታ ቁማችሁ አታልቅሱ። ያ ሰበብን ለማድረስ ያህል አላ የሁላችንም ጭንቀት ይፈርጃው። አይ ምን አይነት መከራ ነው።